ሰላም ሰላም፣ ውድ የሰኔ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ለዛሬ ወደ አዘጋጅላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ፣ የተከታታዮቻችን፣ በዛሬው ዕለት ደግሞ የምንመለከተው በስድስተኛው በእግዚአብሔር አይልቀን የእግዚአብሔር ምሳሌ ሆኖ በእግዚአብሔር መልክ ስለተፈጠረውና የሰው ዘር መነሻ ስለሆነው ስለ አዳም እንመለከታለን። የዘር መነሻ አባት የሆነው የመጀመሪያው ሰው የአዳም ልደት እንደዚህ ነበረ። በክብር የኖረው ያለው የሚኖረው አብ በጥበቡ የከበረ የክብር ጌታ ወልድ በኖረውና ባለው በሚኖረው ክብሩ ሙሉና ቸር የሆነ መንፈስ ቅዱስ በኖረውና ባለው በሚኖረው በአንዱ እግዚአብሔር ኃይል ቀን እግዚአብሔር አለ። ከእግዚአብሔር ዘንድ የኖረውና ያለው የሚኖረው የእግዚአብሔር ቃል በእግዚአብሔር መንፈስ ሰውን በመልካችን እንደ ምሳሌችን እንፍጠር የባህር ዓሳዎችንና የሰማይ ወፎችን እንስሳትንና አራዊትን በምድር ላይ የሚሳቡትንና የሚንቀሳቀሱትን ሁሉ ይገዛ ዘንድ በምድር ሰራዊትና ሀብት ላይ ይሰልጥን። እግዚአብሔር በእግዚአብሔር ቃል እጁ በሆነው በጥበቡ እንደ እግዚአብሔር መልክና ገጽ የእግዚአብሔር ምሳሌ አድርጎ ሰውን በመልኩ እንደ ምሳሌው ሐመልማል ዓለም ተተባለችው ከኤልዳ ምድር አፈር አንስቱ አበጀው። የመጀመሪያው ሰው ከኤልዳ አፈር ጭቃ ሲያበጅ አንድ እጅ ከእሳት፣ ሁለት እጅ ከአፈር፣ ሦስት እጅ ከውሃ፣ አራት እጅ ከነፋስ አንስቶ አራቱን የተፈጥሮ ባሕርያትን አቀላቅሎና አዋህዶ የሰውን አካል ገላን አበጀው ሠራው። እግዚአብሔር የአዳመን ሥጋ አካል ባበጀውና በሠራው በስድስተኛው በእግዚአብሔር አይልቀን በእግዚአብሔር መልክ የእግዚአብሔር ምሳሌ አድርጎ መስራቱ ፍጥረቱን ሁሉ በምሳሌ እንደፈጠረ ለመግለጽ ነው። አንድም ያለ ምሳሌ ሕልም አይታይም፣ ያለ ምሳሌ ራእይ አይገለጽም፣ ያለ ምሳሌ ትንቢት አስቀድሞ አይነገርም። ትንቢት ነገሩን ይቀድሟልና፣ ለዚህ ነው ጌታችን ኢየሱስ ክርስቶስ በሥጋ አካል በተገለጠ ጊዜ አዳምን በእግዚአብሔር መልክ የእግዚአብሔር ምሳሌ አድርጎ መፍጠሩን ለመግለጽ በምሳሌ አስተማረ እንጂ ያለ ምሳሌ አልተናገረም። ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ፣ በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም ማቴዎስ 13:34 ላይ። ትንቢቱም እንደዚህ ነው። ሕዝቤ ወይ ሕጌን አድምጡ፣ ዙራችሁንም ወደ አፌ ቃል አዘን ብሉ፣ አፌን በምሳሌ እከፍታለሁ፣ ቀድሞ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ መዝሙር 77 ቁጥር 1 ላይ አፌ ጥበብን ይናገራል፣ የልቤ ሐሳብ ማስተዋለ፣ ጆሮዬም ወደ ምሳሌ አዘነብላለሁ፣ በበገና ምስጢሬን እገልጣለሁ ብሎ መዝሙር ምዕራፍ 48 ቁጥር 4 ላይ ተናግሯል። የወርቅ ምሳሌ ስም እንደሆነ ሁሉ እንዲሁ የእግዚአብሔር ምሳሌ የነፍስ አካል ቂቅ፣ ነፍስ አካል ምሳሌ ግዙፍ የሆነ የሥጋ አካል ነው። ስለዚህ የመጀመሪያው ሰው እግዚአብሔር በእግዚአብሔር መልክና በእግዚአብሔር ምሳሌ ፈጥሮ ኬልድ አፈር አበጀው። እግዚአብሔር በስድስተኛው በእግዚአብሔር ኃይል ቀን የመጀመሪያው ሰው የሥጋ አካሉን ከእሳት ከአፈር ከውሃ ከነፋስ ያበጀው የዚቻ ለምድር አፈር እንዲጋራና እንዲሰለጥንባት፣ ወይም የእግዚአብሔርን ትእዛዝ ካለፈጸመ ለሕይወት ክብር የተፈጠረው የመጀመሪያው ሰው ለሞት ፍውርደት ወደ ተፈጠረበት አፈር እንዲመለስና እንዲቀላቀል አስቀድሞ ሳይሆን ያውቅ ነበርና ከምድር አፈር እንደ ጭቃ ለውሶ በእግዚአብሔር መልክ ፈጥሮ አበጀው። ግዙፍ የሆነው የሥጋ አካል ለተፈጥሮ ባሕሪው የተሰጠው የተለያዩ ቀለም ያላቸው ብልቶች አሉት። ለብልቶቹም አጥንትና ስጋ፣ ደም እንዲኖራቸውና እርስ በርሳቸው አንዱ በአንዱ ላይ እንዲገጣጠሙ በአንድ አእምሮ እየተመሩና እየተሳቡ እንዲታዘዙ እንዲያድጉም አድርጎ እግዚአብሔር አዘጋጃቸው። የሥጋ አካል ሕይወት የሆነው ደም በደማዊ ነፍስነቱ አማካኝነት ወደ ቧንቧ ወይም እንደ ገንዳ ማስተላለፊያ በሆኑት ጅማቶቹ እንዲወርድና እንዲወጣ፣ እንዲተላለፍ፣ እንዲሰራጭ ስጋም በግዝፈቱ አማካኝነት እየጨመረ እንዲጎለምስ እንዲሁ አጥንትን በመገጣጠሚያ ተሸካሚነቱ እንዲያጸና አድርጎ ብልቶችን በአንድ አካል ገጣጥሞ አበጅቶታል። ይህ የመጀመሪያው ሰው ከዚያ ዓለም ምድር አፈር የእግዚአብሔር መልክ ይዞ ስለተፈጠረ የእግዚአብሔር ልጅ ተባለ። እግዚአብሔር በራሱ ስም ስሙን አድማኤል ብሎ ሰየሞ አድማኤል ማለት የእግዚአብሔር መልክ ውበቱ፣ ማማሩ፣ ያማረ መልክ፣ መልካም ስነ አዳም፣ ስነ ተፈጥሮ፣ ክቡር፣ ብሩክ ማለት ነው። አንድም ሰው የእግዚአብሔር ምሳሌ ሆኖ ለእግዚአብሔር ክብር በእግዚአብሔር መልክ ስለተፈጠረ በመጀመሪያው በሰው ልጆች ቋንቋ አድማኤል ተባለ። እንዲሁ አዳም የተፈጠረበት ምድር በሱባ ኤልዳ ይባላል። ትርጉም የእግዚአብሔር ፍጡር ማለት ነው። ኤል መፍጠር፣ ዳ የረጅም ጊዜ በኖሮና ባለው በሚኖረው እግዚአብሔር አድማኤል የሥጋ አካል በእግዚአብሔር መል የእግዚአብሔር ምሳሌ አድርጎ እንደፈጠረውና እንዳበጀው ሁሉ እንዲሁ የአድማኤል የነፍስ አካል በረቀቀ ጥበብ ከለባዊነት አይምሮ አንድ እጅ፣ ከቃላዊ ነባቢነት ሁለት እጅ፣ ከዘላለማዊ ሕያውነት ሦስት እጅ ከሕይወት ውስጥ ንፋስ አራት እጅ አድርጎ አራቱን ባሕርያተ ነፍስ በአንድ ባህሪነት አዋዶ በተዋህዶ ሰው አድርጎ በቅጽበት በእግዚአብሔር ቃል በምሳሌ ፈጠረው። ይህ የነፍስ ረቂቅ አካል ሰው ሰብዓዊና መሬታዊ የሚያሰኘው ዘላለማዊ ሕይወት ያለው ነው። እግዚአብሔር ከኤልዳ ምድር አፈር ያበጀው ግዙፍ አካልና ከእግዚአብሔር እስትንፋስ የፈጠረውን ዘላለማዊ ረቂቅ አካልን አንድ ባሪያ አንድ አካል ይሆን ዘንድ በተዋህዶ አዋሃዳቸውና በአንድ ሰው ወስነው። ስለዚህ እግዚአብሔር ባበጀው በስጋ ጭቃ አካል ላይ በአፍንጫው የሕይወት እስትንፋስ እፍ ስላለበት ሰው መሬታዊ እንደሆነ ሰማያዊ ይሆን ዘንድ ሕያው ነፍስ ለዘላለም ያለው ሆነ። እግዚአብሔር በመልኩና በምሳሌው ለፈጠረው ሰው በአፍንጫው ሕይወታዊ የሆነን እስትንፋስ እፍ እንዳለበት ሁሉ እንዲሁ መልካምና ክፉን ነገር ለይቶ የሚያውቅበት ነፃ የሆነ ለባዊ አይምሮና የወደደውን ወይም የጠላውን ለይቶ ለመተው ወይም ለመምረጥ ነፃ ፈቃድ ሰጥቶ መንፈሳዊ አካሉ ይሆን ዘንድ የሕይወት እስትንፋስ መንፈስን እፍ አለበት። ሰውም በተሰጠው መንፈሳዊ አካል ህቡ አካል ያለው ሆነ። ይህም መንፈሳዊ የሆነ የመንፈስ አካል ማስተዋልን፣ መመርመርን፣ ተስፋ ማድረግን በእሱ በኩል የሚገኝ ሲሆን ከእግዚአብሔር ጋር በመንፈሳዊ ጸሎት የሚያማልድ ክፉ ነገር የሚጠብቅ የሥጋውን አካል በሕሊና የሚመክር ወይም ደግሞ የሚወቅስ እርሱ ነው። ነገር ግን መንፈሳዊ በሆነ በመንፈስ አካል ፈንታ ሌላ ተቃዋሚ የጥፋት መንፈስ እንዳይተካና እንዳይቆጣጠረው ማድረግ የአዳም ዘር የሆነ ሁሉ የራሱ ውሳኔ ነው። ይህ ህቡ የሆነ መንፈሳዊ አካል በተፈጥሮ ሰብአዊነቱ እርሱ ማን እንደሆነ ያልነበረ ፍጡር እንጂ እርሱ ራሱን ያልፈጠረ ከመፈጠሩም በፊት አለመኖሩን ለባዊ አይምሮ በአካላት በረቂቅ ነፍስ አካሉ በኩል ለይቱ የሚያውቀውና የሚያስተውል ነው። ነገር ግን ተቃዋሚ የጥፋት እርኩሰት መንፈሳዊ ማደሪያ ያደርገው ቢኖር መኖሩን ይሆን አለመኖርም ቢያውቅም እርሱ ራሱ ማን እንደሆነ ካለማወቁ የተነሳ ፍጥረትን የፈጠረ እንኳን የለም ብሎ በድፍረት ይናገራል። ምክንያቱም እያየ እንዳይመለከት፣ እየሰማ እንዳያስተውል ጦርነቱና ስለ ፈጣሪው መርምሮ እንዳያውቅ እርኩስ የሆነ የጨለማ መንፈስ አይምሮውን ተቆጣጥሮታልና አያየውም። የእግዚአብሔር ሥራም አያየምንም። ቅዱስ የሆነ የብርሃን መንፈስ የተዋደውና ህቡ አካል ያለው መንፈሳዊ አካሉ ስለ ሥነ ተፈጥሮ ባህርያትና ስለ ርዕዮተ ዓለማት አፈጣጠር፣ ስለ ዘላለማዊ ርዕዮተ ሕይወት በመኖርና ባለመኖር ያለውን ልዩነቱ የሚያትምና የሚመዘግብ በሩቅ ያለውን በህሊና የሚያሳይ የሚያመጣውን የሚመጣውን በራይ የሚያመለክት በሩቅ ያለውን የሚያሳይ ነው። የመጀመሪያው ሰው አድማኤል በተፈጠረበት ሥነ ምድር በኤልዳ የነበሩ ሁሉ ኤልዳውያን ይባላሉ። በመጀመሪያው የነበሩ የዚህ ዓለም ሰዎች ውበትና ደምግባት ያላቸው የቀይ ዳማ መልከ መልካም ነበሩ። የሰሚ ዘሜኪያሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆይልኝ።